ከዚህ በፊት ላስቀየምኩ ነገር በሙሉ ከልብ ይቅር በል። ለየትኛው ነው? ተው እንጂ ዴቭ፣ እንደ ረሳቱ ከዚህ በፊት እዚህ መጥቼ ተቃይመን እንደ ተመለስኩኝ አስታውሳለሁ። አይደለም፣ ሰው እግር ከእግር እራሱ ይጋጫል። እሱማ ነው፣ ግን ደግሞ የእኔ ጸብ መሰረት የለ። ኪራ ወንድሜ፣ ቅናት መጥፎ ነገር ነው፣ ሀሰት መናገርም እንደዛው። አሁን ግን እሱን አስተካክለሃል። ቢሆንም ግን ዴቭ ለጽናት ያለ ቀረቤታ በነድደኝና ሌላ ነገር ቢያሳስበኝ ነው እንደዚህ ሆንኩት። ታሁ እንደሷ ትበል። አሁን እሱ አልፏል። አሁን ማሰብ ያለብን ስለ ወደፊቱ ነው። እሺ፣ ከልብ ነው ግን አይደል? እንዴ ሲጀመር አንተ እሷን ባትወዳት እንዴት ብለ በሷ ትቀና ነበር? አዎ በጣም ነው የምወዳት። ጽናት የልቤ ንግስት ናት። እና ለምን እህቴን ወደድካት ብዬ ልቀይምህ? በእርግጥ ልክነህ በመሀላችን የስጋ ዝምድና ስለሌለ መጠራጠርህን አልጠላሁት። እሱስ ልክነህ ግን ደሞ እቺ ነገርህን በልክ አድርጋት። አጉልቅናት ቤትን፣ ደስታን፣ ፍቅርን ያጠፋል። አስተካክላለሁ። እንዴ ይሄ ተባልተው ስለሆነ ነው እሺ ያልከኝ? አረ በፍጹም አይደለም። አንተም ልክ እንደ ጽናት ንጹሕ ልብ ስላለህ አብረን ያደግነው ምግባችንም አንድ ነው፣ መጠጣችንም አንድ ነው። ለዛ ነው አይ በምግብና በሚጠጣ ነገርማ ቢሆን ከሱ ይልቅ ጅብ ነበር ጥሩ ስነ ምግባር የሚኖር። ለነገሩ ልክ ነህ፣ አስተሳሰብህም ሁሉ ነገርህም የታነስክበትን እጅ ማሳያ ነው። አዎ ያው እኔም ካደኩ በኋላ ቢሆንም ጽናትና ተነጸች። ያው እንግዲህ አንተ ደግሞ ልጆችህን ታነጻለህ በሚገባ ነዋ አቀምትለው ምን ላግዝሽ? ብትችል ባለማበላሽ አታባቢሪኝ። አንቺ እኮ የምሬን ነው የምልሽ። ይህ ቀልሽ አይጠገም። እና ደግሞ ምሩ ምናምን እያጭውችልሽ ነዋ። ው ምሩ ደረስኩኝ እንዳትይኝ። ኧረ አልደረስኩም ገና፣ ለወጣ ነው። እኔ ደግሞ እኮ በርክ ፈቺ ልትይኝ መስሎኝ። አይደለም፣ እኔማ እኮ የሚያስፈልገንን ዕቃ ነዋ። ወይ መግዛት አልቻለም? ኧረ ወይኔ። ሂጅ ልግዛ። ኧረ ብቻሽን ለምን? እስፒድ እኮ አለ፣ ከእሱ ጋር ሂጅ መግዛት ይችላሉ። እሺ፣ እንደዛ ከሆነ በቃ መጣሁ። እሺ፣ ነይ። በቃ ምንድን ነው የምንገዛው? ውይ፣ አልነገርኩህም እንዴ? ኪራ እኮ ይመጣል። አህ፣ የት ነው ከቻሳ? ምንድነው ወደ ቤቱ ነ ምን ማለት ነው? ደግሞ እየቀለድሽ ነው ማማ። ለምንድን ነው የምቀልደው? ምንሽ ነው ይቆያል፣ ምናምን አሁን አይመጣም ምናምን ስትለው ነበር። ነ አንተ ምንድን ነው? ቆይ መምጣቱ ይሄን ነው የላሳሰብክ? ምን ማለትሽ ነው? ቆይ እሱ መጣ ማለት እኮ እኔ ህይወቴን ነው የሚያከብደው። እንዴት በእሱ ምክንያት እኮ ስንት ነገር አዛ እንደበላው የምታየው ነገር የለም። በማን በኪራ ነው ማለት? ያው እሱ ከመጣና ከቤት ናን ያስወጣኛል። ቆይ ቆይ ቆይ ከዚህ በፊት ከኪራ ጋር ትታወቃለች? አረውፍ እኔ አላውቀውም። እና ከመሬት አንስቶ ምንድን ነው እሱ መምጣት የኔ ላይ አናደደክ? እንደ ነገርኩሽ እኮ እኔ የሚሄድበት ምናምን ስፋት የለኝም። ለዛ ነው እንዴት እሱ ሲመጣ እንደሚያስወጣ አንተ እርግጠኛ ነኝ። እና ታዲያ አንቺ ስታስቢው ማንንም ቤቱ ምናምን የሚያኖር ይመስልሻል? ከነአወራረክ ምንም ተስፋል መሰለኝ። እና ሌላ ምን ሊሆን ይችላል? አላቅም። አንቺ ደግሞ የሌለ በቃ ዝምብልሽ በቃ መጠራጠር ምናምን ሙሉሽ ነው፣ በቃ ተውጃለሽ። ምንድነው የምጠራጠር? አላቅም። በእናትሽ ተይኝ። ምንድነው የምታነዝኘው? እኔ እዚህ መቀመጥ ሰለቸውኛ። እኔም ሰልችቶኛል። በተለይ እዚህ ክፍል ውስጥ ያንተን ፊት እያዩ እዚህ ወንበር ላይ ቁጭ ማለት ነው የሰለች። እንደዛ ካሰብሽ እኮ የነፃነት ቁልፋንች ጋር ነው። አሁንን ልክ ማለት ትችያለሽ ማለት የተጠየቅሽውን አድርጊ። ከዛ አይደለም እዚህ ወንበር ላይ መቀመጥ ይቅርና የእኔ ፊት እራሱ ለማየት ለማየት አትታደይም ማለት ወይን ፊት ለማየት ነው አትታደ የምትለኝ? አዎ፣ ምንም ይታይ ፊት አለህና፣ እኔ ያስጠላለሁ። በጣም አንቺ ብቻ ነሽ እንደዚህ ያልሽ። ምን ነው ሌሎቹ ቆንጆ ነህ ይሉህ ነበር? አዎ በውበቴ ብዙ አድናቆት ደርሰኝ ይደርሰኝ ነበር። ሞኝ ነገር ነህ እንዴ፣ ወንድ ልጅ እኮ ስለ ውበታ ያወራ። ስለዚህ አመንሽ ማለት ነው። ምን ውበትህን ነው? እና በእናታ አትስቀኝ። ወንድ እንዴት ስለ ውበት ያወራል? እኔ እኮ ከሴት ጋር ስለምን ማውራት እንዳለብኝ ስለማላውቅ ነው። አይ ምንም በቃ፣ ወዴ ነው ሰኒን፣ በግድ ቆንጆና አስብላት አለው ብላ ከሆነ ጣት ሳሳት ብትገኝ ቆንጆና አለ። አሰላሙ አለይኩም ወራህመቱላይ ወበረካቱ። ውድ እና የተከበራቸው ቻናል ተከታታዮች እንዴት ናችሁ? ዛሬም እንግዲህ እንደተለመደ ያው በአዲስ ቪዲ ተከስተናል ማለት ነው። ውድ ቤተሰቦቼ ጽናት ድራማ ክፍል ሰባ አምስት መቶ ሰባ አምስት መጥቻለው። እንግዲህ ጽናትና ኪራ ለመጋባ ሽር ጉድ እያሉ ነው። ኪራ ከገጠር ወደ ከተማ መጥቶ ሽማግሌ ለመላክና ጽናት ወደ ከተማ ለማምጣት ዝግጅቱን እንደቀጠለ ነው። ስፒድ እንግዲህ ኪራ ሊመጣ ነው ሲባል ምድሩና ሰማዩ ተቀላቅሎበታል። ምክንያቱም ስፒድ እየሰራ ያለውን ነገር ሳይጨርስ ኪራ ከመጣ ነገሮች ሁሉ እንደሚጋለጡበት ስላወቀ በጣም ጭንቀት ላይ ነው። ኪያ ምስኪኗ ምንም ነገር የማታውቀው የእሱን መጥፎ ሱስና የተለያዩ ነገሮችን ሁሉንም ነገር ችላና ታግሳ ስፒድን ተቆጣጥራ ኑራ ነበር። ነገር ግን አሁን ላይ በጣም ደንግጦ ምን ማድረግ እንዳለበት ግራ ገብቶታል። ሰኒ ደግሞ ከአጋቿ ጋር ተላምዳ እንደውም አሁን ላይ መተሳሰብ ሁሉ ጀምረዋል ለማስመሰል ቢሞክሩም ነገር ግን በጣም ተቀራርበዋል። በእርግጥ አጋቿ እስፒድ ነው እንጂ እሱ ምንም ነገር የማያውቅና በጣም አዛኝ ሩህሩህና በሰዎች ላይ የማይጨክን ጥሩ ልጅ ነው። በዚህም ምክንያት እንግዲህ ሰኒ ወደ ሱ ሀሳቧ እየተማረከ ነው። ቅዱስ ደግሞ የሰኒት በጣም እያሳዘነችው ነው። ምክንያቱም ቅዱስ ቁም ነገረኛ ነው ሰኒ ደግሞ የሰኒ እህት ደግሞ ሰኒን ለማግኘት የምታደርገውን ትግል ሲያይ በጣም እያዘነላት ነው። እሷም በጣም ታሳዝናለች። በእርግጥ እናም አሁን እሱ ሄዶ ፖሊስ ጣቢያ ጠይቆ መጥቶ፣ እሷ ደግሞ ከሰዓት በኋላ ሄዳ ከጠየቀች በኋላ ሲገናኙ እሱም ሄዶ እንደ ጠየቀ ስትሰማ ይህን ያህል ስለ እህቴ የተጨንቀ ስላሰብክ በጣም አመሰግናለሁ ብላ ስታመሰግነው እሱም ደግሞ አረ ለእኔ ምኮቴን አሰኒ ግዴታዊ ነው ብሎ አሁን አብረው ተያይዘው ወደ እነ ኪራ ቤት ሄዱ። ኪያና ምሩ ኪራ ሊመጣ ስለሆነ እንግዲህ እሱን ለመቀበል ዝግጅት እያደረጉ ነው። እናም አንዳንድ እቃዎችን ለመግዛት ስፒድን አብረን እንሂድ ስትለው ቀውሱ ስፒድ ግን ሁሉንም ጥሎ የኪራ መምጣት ሲሰማ እየሮጠ ወደ አግታት ቦታ ሄዶ ከጓደኛው ጋር ማድረግ እንዳለበት እየተመካከሩ ነው። ኪያ ግን ምንም ስላልገባት በቃ አማራጭ ከሌለን ቅዱስን እንደውል፣ እናን ጠይቀው ብለው ቅዱስን ደውለውለት፣ ቅዱስ ደግሞ እሽ ብሎ እቃውን ገዛዝቶ ራኬብ ጋር ወደ ቤት መጡ። ነገር ግን ራኬብ ስትመጣ ከቤት ውስጥ ጽዮን ስላገኘቻት በጣም ተናዳ ስለ ሰኒ አሁንም ደጋግማ ጠይቃት ነበር ነገር ግን ጽዮን ምንም የምታውቀው ነገር ስለሌላት አላውቅም ማለች እውነት ለመናገር ጽዮን አሁን በሰኒ መታገት እጇ የለባት ምክንያቱም ስፒድ ነው ሁሉንም ነገር ያደረገው ነገር ግን እሱ ራሱን ከጥርጣሬ ለማውጣት ሲል ሁሉንም ነገር ወደ ጽዮን እጅ እንዲቀሰርባት አድርጓል። እና ራኬ አሁንም ጽዮን እንዳሳገተቻት ና እንደምታውቅ ነው የምታውቀው። እናም ፖሊስ እንደምታመጣባት ነግራት ስትሄድ ጽዮንም በጣም ፈርታ፣ መጀመሪያውንም ራሱ በግድ ነው ወደዚህ የመጣችው። አሁንም ፖሊስ ከመምጣቱ በፊት ወደ ቤቷ ለመመለስ እያሰበች ነው። እንግዲህ ናቲ ኒና ልትመጣ ስለሆነ እንቡዬ እያለ የሚጠራትን ሴት በጣም ደስተኛ እንደሆነና የምስራች እንዳለው ሲነግራት ምንድን ነው ብላ ስትጠይቀው ኒና ልትመጣ ነው ብሎ፣ እሷም ተናደደች። በእርግጥም ናቲ ይሄን ያህል ኒናን ይወዳት ነበር ማለት ነው። በእርግጥ ኒና ገጠሩ ተመችቷት ነበረ፣ ምክንያቱም ቤተሰብ ሆና ነበር። ወደ ከተማ መምጣቱን ባትፈልገውም ያው ኪራ ሲመጣ ግዴታ ከሱ ጋር መምጣት ስላለባት ግን ወደ ከተማ መምጣቷ ግድ ነው። ነገር ግን ብርቄዛ በጣም ችግር ላይ መሆኗን ስለምታቅ ኒና ብርቄን ወደ ከተማ ልታመጣት ቃል ገብታላት እና አዲስ እቅድ ይዛ ወደ ከተማ ከኪራ ጋር ለመምጣት ዝግጅታቸውን ጀምረዋል። ውድ ቤተሰቦቼ ፅናት ድራማ እንግዲህ የዛሬው ፓርቲ ይህን ይመስል ነበር። በቀጣይ እንግዲህ ከሙሽራ በኋላ ያለውን ነገር አብረን የምናወራ ይሆናል። ውድ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ወደ ቻናል የተቀላቀሉ ነባር ቤተሰቦችን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እየጻፋችሁ አብራችሁን ቆዩ። ስለምትከታተሉኝ፣ ስለምታበረታቱኝ እጅግ በጣም አከብራችኋለሁ። ቴንኪዩ።